ከዩኒቨርሲቲዋና ከእጮኛዋ ሁለት ወርቅ ያገኘችው ተመራቂ። በዛሬ እለት ከወላይታ ሶዶ ዩኒቨርሲቲ በእንስሳት ሕክምና ዶክተሯን ያዘችው ሀና ለማየሁ ከዩኒቨርሲቲውና ና ከእጮኛዋ ሁለት ወርቅ በአንድ ጊዜ አግኝታለች። በትምህርት ክፍሏ የላቀ ውጤት በማምጣት የወርቅ ሜዳ ላይ የተሸለመችው ዶክተር ሀና በምረቃዋ ላይ የተገኘው እጮኛዋ በድንገት የወርቅ ቀለበትና የታገብኛለች ጥያቄ አቅርቦላታል። ለጥያቄው እሽታዋን የገለጸችው ተመራቂዋ በትምህርት ቆይታዋ ወቅት እጮኛዬ ሲያበረታታኝ ነበር ስትል ለሚዲያ ተናግራለች። ይሁንና በእንዲህ አይነት አጋጣሚ በድንገት የታገብኛለች ጥያቄ አቅርቦ ያስደንቀኛል ብዬ አላሰብኩም ብላለች። ይህ ከወጡት እጅግ አስገራሚና አነጋጋሪ ከሆኑት በተለይ ምረቃም በማስመልከት እጅግ ለየት የሚያደርገው ነገር ቢኖር የእጮኛዋ ታገብኛለች ጥያቄ ነው። በርካቶች ታገብኛለች ጥያቄ በአደባባይ እየጠየቁ ይገኛሉ። አንዳንድ ደግሞ ያልተጠበቀ መልስም ስሰሙ ይስተዋላል ማለትም ነው። እንግዲህ ምን ያህል እንዳመናት በህዝብ ፊት ነው እንግዲህ ታገብኛለች ጥያቄ የጠየቃት። እንደተሳካ ጨምርም የወጡት መረጃዎች ያሳያሉ። እስካሁን ድረስ አብሬያቸው ቆየት። በዚህ አጫጭር መረጃ ሚኪ ነኝ ከሚኪታ ቦርኒ ኒውስ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አገኙ። ሰላም ቆዩልኝ።